ይገልጣል። ተራራ ተራራ ሲወጡ ሲወጡ ሲወጡ ይደክማል፣ አድካሚ ነው። ኢየሱስ ክርስቶስም አምላክነቱ ተመርምሮ የሚደረስበት አምላክ አይደለም። ስለዚህ ነው ወደ ረጅም ተራራ በፈቃዱ ሄደ። በዚያም ዲያብሎስ ተከትሎ ሄደ። ዲያብሎስ የተከተለው በማን ፈቃድ ነው? በእግዚአብሔር ፈቃድ ነው። ለምን ካላችሁ ወይ የቀደመውን አዳምን ሊክስለት ስለሆነ እንዴት ሶስቱን ድንጋ ያላቸው ድንጋዮች ማን መፈረካከስ ነበረበት? ኢየሱስ ክርስቶስ ቀዳማዊ አዳም ላይ የወረወራቸውን ድንጋዮች፣ ዳግማዊ አዳም ላይ የወረወራቸውን ዲያብሎስ። ስለዚህ ወደ ረጅም ተራራ ወሰደው እና የዓለምን ገንዘብ ሁሉ ምን አለው? አለ አሳየው። በሞቴ እየሰማችሁ ነው። የዓለምን ገንዘብ ምን አለው? አሳየው። ታስታውሱ ከሆነ አዳምን መጀመሪያ እቺን በለስ ብትበሉ ምን ትሆናላችሁ? አለ አምላክ አይደል? ጥበበኛም ትሆናላችሁ ሰው አምላክ ከሆነ ወይም አምላክ ቀርቶ የአንድ ቤት ባለቤት ከሆነ፣ በቤቱ የበላይ የነበረበት ሰው የዚያ ቤት አዛዥ ከሆነ ደስ ይለዋል፣ አይደለም።